ዩክሬን በእርቅ ወደፊት ለመራመድ ዝግጁ መሆኗን አሜሪካ ገለጸች። የትራምፕ አስተዳደር የዩክሬን አመራር ከሩሲያ ጋር የተኩስ አቁም ሂደትን በተመለከተ አሜሪካ ባቀረበችው ጥያቄ ወደፊት ለመራመድ ዝግጁ ነው ብሎ ያምናል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ጽህፈት ቤት ኃላፊ ማርኮ ሩቪዮ እና የብሔራዊ ደህንነት አማካሪ ማይክ ዋልትዝ ከዩክሬን አቻቸው ጋር ለሚያደርጉት ውይይት ማክሰኞ ሳዑዲ አረቢያ ይገባሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የዩክሬን አቻቸው ቮሎዲሚር ዘለንስኪ ከሞስኮ ጋር ፈጣን የተኩስ አቁም ጥያቄያቸውን እንዲቀበሉ ግፊት ጨምረዋል። ይህንን ግፊት ቢጨምሩ የአሜሪካን የደህንነት ዋስትና ለዩክሬን ቃል አልገቡም። ከአስር ቀናት በፊት ሁለቱ መሪዎች በዋይት ሀውስ በአደባባይ ተጋጭተዋል። ትራምፕ ዘለንስኪ ጦርነቱን ለማቆም ዝግጁ እንዳልሆኑ መናገራቸው ይታወሳል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በየካቲት 22 በዩክሬን ላይ ሙሉ ወረራ የከፈቱት ሲሆን ሞስኮ በአሁኑ ጊዜ 20 በመቶውን የዩክሬን ግዛት ተቆጣጥራለች። በጅዳ ከዩክሬን ጋር በተደረገው ውይይት ስማቸው እንዳይገለጽ የፈለጉ የመንግስት ዲፓርትመንት ባለሥልጣን በከፍተኛ ደረጃ ወደዚህ መምጣታቸው እንደሚፈልጉና ወደፊት ለመራመድ ዝግጁ መሆናቸው ለእኛ ጥሩ ማሳያ ነው ብለዋል። ዘለንስኪ በባሕረ ሰላጤው ግዛት ከአልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር ሊገናኙ ቢሆንም ከአሜሪካውያን ጋር በሚደረገው ውይይት ምንም አይነት መደበኛ ሚና ይኖራቸዋል ተብሎ አይጠበቅም። የዩክሬን ቡድን በዘለንስኪ የጽሕፈት ቤት ኃላፊ አንድ ሪማርክ በሀገሪቱ የብሔራዊ ደህንነት አማካሪ እንዲሁም የውጭና የመከላከያ ሚኒስትሮች ይወክላሉ ተብሎ ይጠበቃል። ዘሌንስኪ ከየትኛውም የሰላም ድርድር በፊት ስምምነት እንዲደርሱ ከፍተኛ የአሜሪካ ግፊት ሲደረግባቸው ቆይቷል። ለኪየቭ ጥብቅ የደህንነት ዋስትና እንዲሰጥ በመጠየቅ እና ፑቲን ከዚህ ቀደም የተደረሰውን የተኩስ አቁም ስምምነቶች እንደ ጣሱ ዘለንስኪ መክሰሳቸው ይታወሳል።